ደግሜ በስምህ የማረገው ነገር ተገኝቷል። እንደውም ዛሬ ማለት ነው አዳሬን ሳስብ አንድ ተረሳ ንብረት አለ በስምህ ያልሆነ። ኧረ ዝም በለኝ፣ አልሰማህም፣ አልሰማህም። ምን እና ልህ የሆነ በስምህ የማረገውን አንድ ንብረት ቀርቶኛል፣ በስምህ የማረገው በስምህ ማረገው አንድ ንብረት ቀርቶኛል ነው የምልህ። በስምህ ማረገው አንድ ንብረት ቀርቷን የረሳው የተረሳ በማ ባንተ ስምራ ማለት ነው። አዎ ሁሉንም ባንተ ስም አይደል ያረኩት። እሱ ቁጭ ብለህ ሆራይ በፈጠረ አምላክ፣ ፈጣሪ ሆይ ድረስ መብራቱ ወይ መብራት እየዘጋ የት ውለህ ነው? መብራት እስካሁን ድረስ እስከሚዘጋ ድረስ የት ውለህ ነው? ቆይ አንድ የቀረ ንብረት አለ በስምህ ያልሆነ ነው። አንድ የቀረ ንብረት አለ የተረሳ ንብረት አንተ በስምህ የሚሆን ንብረት ተይ ተረሳል ነው ነው፣ እኮ ምንድን ነው፣ ነው የቀረህ ንብረት አለ በስምህ ምን ያልሆነ? ደሞዝሽ? አረ፣ ደሞዝ ብቻ አይደለም። የሆነ ደሞዝ ማይ በስምህ ሊሆን አይችልም። ምን አስበህ ነው? ሞዜ በስምህ ሊሆን አይችልም። ቁጭ ብለህ አውራኝ አንድ ጊዜ ቁጭ ብለህ አውራኝ። ደግሜ በስምህ የማረገው ነገር ተገኝቷል። ደግሞ ዛሬ ማለት ነው ዛሬ ሳስብ አንድ የተረሳ ንብረት አለ በስም ያልሆነ። ዩቱብ በእኔ ስም ነው ዩቱብ፣ እና ያንተ ስም የለበትም። ስለዚ አሁን በአንተ ስም ፓስወርድና ኢሜሉን ልሰጥህ አስቤያለሁኝ ምክንያቱም ምንም እያንከራጨሽ እሱማ በኔ ዩቱብሽና ኢሜልሽ ባንክ ዝም በኔ አይደል እንዴ ዋናው አካውንቱ? አይ ቢሆንም ያው እንዲ አንተ እንዲፈለግ እንዲታስተናግድ፣ ይኸው ፓስወርድና ኢሜሉን ልስጥህና አንተው ተቆጣጠረው በቃ። እንኳን እንኳን ኢሜሉንና አካውንትሽን ቀርቶ የራስሽን እቆጣጠርሽልን። እኔ ግን እኔ በስሜ ልታረጊ የሚገባሽ ኤምኤል ቤት ገንዘብ፣ ንብረት ሳይሆን ለእኔ በእኔ ስም ማረግ ያለብሽ ነፍስሽንና ልብሽን ብቻ ነው በእኔ መስጠት ያለብሽ።

ቁልቁ ምናምን ቁልቁል ምናምን ተማለት ልቤን በአንተ ስም አላረኩትም። አዲም አረ ሶስ ማለት በአንተ ስም ነው። እሱማ ምን ይቀራል? ይቀራል አጠቃላይ ልብሽ በእኔ ስም ከሆነ ቤቱም፣ ንብረቱም፣ ገንዘቡም አንቺም በእኔ ቁጥጥር ስር የምትሆኝው ልብሽ በእኔ ስም ሲሆን ብቻ ና ብቻ እና፣ ሰውን አይደለም ብለህ ታስባለህ፣ አይደለም ብለህ ትጠራለህ። ሌላው ቤቱም ነገ ትሠርሻለህ በራስሽ ስም የምታዞሪው ነው። ቤቱም በራስሽ በነገ የምታዞሪው ነው። ንብረቱም ነገ የምትቃሚው ነው። ሁሉም ነገር የምወሰድ ነው። ልብ ግን ማንድ የተሰጠች የሚወስድ የለም አገባች

አሁን አንቺ ጉሮሮሽ ምታኖሪ ኖሪ ዋናው ነገር ለምሳሌ እኔን ማ አኖር ያለብሽ እ ጉሮሮሽ ላይ ሳይሆን፣ እምላስሽ ላይ ሳይሆን፣ እንትንሽ ላይ ሳይሆን፣ ውጭ የምታደርግኝ ልብሽ ላይ ነው። ልብሽ ላይ ካደረግሽኝ አሪፍ ነው። እጉሮሮሽ ላይ ካረግሽኝ እ ጉሮሮ ላይ ደግሞ ይሆናል እንዴ? ምን አስበህ ነው? ልቤ ላይ ነው ሁሌም፣ ሁሌም ስለኔ ባልሰዋራ ነው ነው አሁን መኪና ስለዚህ ዋጣ አድርገሽ እልብሽ ላይ ለማድረግ ለመጥፋት እራሱ እጠፋታለሁ ብትይኝ፣ እጠፋሀለሁ ብትይኝ ብዙ ጊዜ ብዙ ሰዓት ይፈጅብሻል ለመጥፋት ማለት ነው። እና ዝቅ አድርገሽ ሸጠት አድርገሽ ወዴታ ዝቅ አድርገሽ። አንተ እኮ ነህ እንጂ ል- ጉሮሮ ላይ ነሽ ያልከው። እኔ እኮ ሁሌም ከልቤ ነው ስለአንተ። አንተ እኮ ሳወራ እንደው መሽማት ትከታተለኝም ትተኛለህ እንጂ ማለት ነው የእኔ ውድ ባት ውይ እንዴት አድርጊ፣ እንዲህ ማሞግስ እኮ ብታይ። እኔ ግርማ ሞገስ ያልኩ ጊዜ ብታይ፣ ሴቱ በቅናት ድብን፣ ወንዱን በቅናት ድብን ያየህ

እኔ ያው እንደምወድህ ሁሌ ማወራለሁ እንደማፈቅርህ ሁሌ ማወራለሁ። አንተ ግን ካፍህ እንኳን ውጣው ስትባል ጭንቀትህ ጭንቀትህ ማለት ነው። አያይ ልዩነታችን ወደ ውስጥ ምን እንደ ለማንኛውም ካልተውጭ፣ ስለዚህ እኔ እንድር አድርጌ ራሱ ሁሉም ሰው ያቀልኛል። እኔም ለራሴ እኔ ለራሴ የማውቀው ተቀምጦ ሁሉም ሰው ያቀልኛል። እንዴት እንደማፈቅርህ እንዴት እንደማከብርህ ዞር እንዴት ነው መግለጫ አለ፣ የውዴታ መግለጫ አለች። ወዲዋለሁ አለች እንዲህ ብላ ወዲዋለሁ ብላ አ ይበሉ አለች። አንቺ አንቺ አንቺ መውደድ የሚያውቀው ማነው ታውቀዋለህ? አንቺ ብቻ ነሽ፣ እኔ መውደድ የምታችው አንቺ ብቻ ነሽ። ኧረ ዝም በለኝ፣ አልሰማህም፣ አልሰማህም እውነት